ኤርሜላ ተደበደበች ብዬ ቪዲዮ ለቅቄላችሁ ነበር፣ እየገባችሁ ውሸት ነው ውሸት ነው ውሸት ነው ያላችሁ ሰዎች ማለት ነው። ይሄው በራሳቸው ቻናል ተለቀቀ። ጥፍጥፍ አድርገው ነው የወለወሏት። ደግሞ በማታ አይደለም በቀን ነው የወለወሏት ማለት ነው። እና እናንተ ሰው ሲጠፋ እየተጠፋሽ ምናምን አይባልም እንዴ? እንዴ ተንጨባሪ መጥቻለሁ ለምትጠሩ እንኳን ደስ አላችሁ። ሶስት ቀን ሁለት ቀን ጠፍቼላችኋለሁ፣ ለምትወዱኝ ግን ከች ብዬላችኋለሁ። እና ውሽሜት ደህና አድርገው ወቅተዋት። እናንተ አብርሽ ምንድን ነው ያለው እና አያገባህም፣ ከዚህ በኋላ አታስፈልግም ብሎ አላለውም? ለፈረንጁ እናንተ እኮ ፈረንጁ የሁለት ዓመት የአንድ ዓመት በላይ የጓደኛው እኮ ነው። አታስፈልግም ብሎ ለነገሩ እሱ ሩታንም አታስፈልጊም አታስፈልግም ብሎ ብሎ እኮ በቃ ከላ ነገሩ ፈረንጁ ምኑ ነው? ምኑም አይደለም። በቃ ብለን እንያሰው ማለት ነው። አብርሽ ግን ጭራሹንም ማች ለብሰው አልመጡ። እንዴት ነው ቆይ፣ ይሄ ነገር ማጅ ለብሰው መጡ እና እሷ ደግሞ እንደ ህፃን ህፃን ያደርጋታል። አሁን ማለት ነው እነፈረንጁ ቀስ ብላችሁ አሁንም ወደ አብረሽ ስትሄድ እግሯን ደህና አርጋችሁ ሰበሯት፣ እሺ መስፈር ስላችሁ ደግሞ የሆነ በቃ አላረን በገመድ አስራችሁ እዛው አውሏት ማለት ነው። የሆነ ዛፍ ላይ በገመድ አስራችሁ አውሏት፣ ወደ ሱ እንዳትሄድ በቃ ወደ ሱ ለመሄድ ቻሌንጅ ያለው መሄድ ይሁንባት ማለት ነው። እውነት ለመናገር እንኳን ቀጠቀጡሽ፣ እኔ ሴት ነኝ። አዎ ነገር ግን ወጥረድ ተሻል መስመር ስተሻል በቃ ዛ ሁሌም መኝታ ልብስ የሚመስል ልብስ እየመጣሽ ወልግድግድ እያልሽ ልጁን እየደባብሽ እየዳብሽ የሄደበትን አላማ አስረስተሽ። ቆይ እኔ እዛ ሀዲቃ ላይ ማለት ነው መናፈሻ ምን ልትሰሩ ነው የምትሄዱት? ይሄ ቦታ ኮ የሩታና የአብርሽ ማስታወሻ ቦታ ነው። እዛ ልክ እንደ ቤተክርስቲያን ዘንብላቸው እንደሚሳለም ሰው እዛ ቦታ የምትሄዱት ምን አባታችሁ ልትሰሩ ነው? በቃ ሩታና አብርሽ ብቻ እዛ ቪዲዮ ይስሩልን ማለት ነው። ወደዛ ድርሽ ብላችሁ እንዳትሄዱ ከላስ ጥርሽ አለሁ። እውነት ለመናገር እና ደግሞ ከዚህ በኋላ በኔ ቤት ኤካሊያ እንዲሆነ ብዬ ስመጣላችሁ፣ እመኑኝ። ሰሞኑ ከአራት ቀን በፊት ምን ብያችኋለሁኝ? ሄርሜላ ተደበደበች ብያቸዋለሁ። ይኸው ተደብድባ መጣች። ልብ እያላችሁ ማለት ነው። እና ይሄ ነገር አሁን ቀልዱ ቀልድ ነው። ይሄ ነገር መቆም አለበት። ሄርሜላም ከህይወታቸው መውጣት አለባት። እነሱም ደግሞ ሄርሜላም መከታተል ማቆም አለባቸው። ምክንያቱም ተው ምንድን ነው ውሻውን፣ ተው በለው የሚለውን ታሪክ ታውቃላችሁ? ከትንሽ ነገር ተጀምሮ ትልቅ ቦታ የሚደርስ ነገር ታውቃላችሁ አለ። ስለዚህ ጉዳዩ በትንሹ ተው ተው ካልተባለ ወደ ሌላ ይሄዳል ማለት ነው። ሄርሜላ እባክሽን፣ ራስሽን ከዚህ ልጅ ህይወት ከዚህ ልጅ ላይፍ ራስሽን አግይ፣ ራስሽን ይዘሽ ተሰወሪ። በቃ ዩቲብም ተከፍቶልሻል። የሆነውን ጎትተሽ አምጥተሽ ስሪልን እኛ ሽንትቤ ሽንትሽን እየሸናሽም እንከታተልሻለን። ከዚህ ልጅ ግን ልጁንም በሰላም ትገላገል ከዚህ ልጅ ራቅበይ እስኪ ራቅበይ በቃ ምንድን ነው እንዲሚያሽ ለጠልጥሽ ሁሌ ሆቴል ላይ ነው የምትገኘው? ቆይ አንዱን ክፍል ለሁለት ነው እንዲያዛጁት? ወይኔ ወገን እና ደግሞ የአብርሽ ምንም የዚህ ሰሞን ራሱ ቪዲዮ እንዳልሰራ የከለከለኝ ነገር ማለት ነው። ባይዘ ሁላቸውም ደብረውኛል። እውነት ለምናገር ቡሬና ሀይሚ ራሱ እያናደዱኝ ነው። ባይዘ በእነሱ ራሱ ትልቅ ሚስጥር የደረሰኝ ነገር አለ ማለት ነው። በመቀጠል ደግሞ አብርሽና ሩታም በቃ ለምን መሰላቸው አብርሽ ቲክቶክ ላይ ከውሽምት ዩቲውብ ላይ ከሚስት ጋር እንዴ ቲክቶክ ላይ ጭፈራ ዩቲዩብ ላይ ደግሞ ልመና ልጅን ልይ ልጅን ልይ ልጀ ሁ ሰው ግን ሁለት አይነት መሆን ይቻላል እንዴ እኔ እውነት ለመናገር ሁለት አይነት ገጸ ባህሪ ይዞ መኖር አልችልበትም ኢቨን ራሱ የሆነ ችግር ገጥሞኝ ራሱ በዋሽ ማለት ነው አያስችለኝም የዋሸሁትን ሰው በሆነ መንገድ ሄጄ ትክክል ማለት ትክክል እንዳልሆንኩና የዋሸሁበትን ምክንያት ቁጭ አደርጋለሁ ማለት ነው እና ምን ላችሁ ነው ሰው ይለዋወጣል የሚባለው ነገር ትክክል ነው እና አብርሽ እንደ ስስት ነው የሚገለባበጠው። የአብርሽ መለወጥ ደግሞ ቀን ሌላ ሰው ነው፣ ማታ ሌላ ሰው ነው ማለት ነው እና ብርታዬ እግዚአብሔር አምላክ በሰላም የጀርባሽን በስላሴ ስም የሆድሽን ከጀርባሽ ያድርገው። ሄርሜላ ደግሞ አስረግዙኝ ብላለች፣ ቶሎ አድርገው ወይ አስረግዛት፣ በቃ ወይ አስረግዛት ወይ አባራለን። ጭራሹንም ጓደኞችን ምን አገባችሁ ከእኔ ሕይወት፣ አይመለከታቸውም፣ ውጡ ምናም ብሎ ገፋ። እንዲሁም ደግሞ ሄርሜላ እነፈረንጆን ልትከስ ነው ማለት ነው። አሁን ምን አላት? ለአሁን ብቻ ተይ፣ ከዚህ በኋላ ግን ማንኛውም ነገር ቢያደርጉብሽ ምንም ነገር ወደኋላ አትበይ፣ የፈለግሽውን ነገር አድርጊ። አሁን ግን እኔ እርምጃ ወስዳለዋለ ማለት ነው። እና በዚህ አጋጣሚ እነ ፈረንጁ እና ቢኒ ማለት ነው ስለሚወዱት ነው፣ ለሱ መጥፎ ናት ብለው ስላሰቡ ነው። በዚህን ያህል እየተከታተሏት ያሉት ማለት ነው። ገባችኋል? ለሌላ ነገር አይደለም። ግን የሰው ልጅ ደግሞ ስታስቡለት እንዴት ነው ሚሆን ማያስብ አላ ሆ ጉድ እኮ ነው አብርሽ፣ የጦፈ ማንንም የማይሰማበት ሁኔታ ውስጥ ነው የገባው። የምሬ ነው የምላችሁ፣ አብርሽ ጦፏል። አብርሽ የለም አብርሽ በቃ እያየ ባላየ እየሆነ ነው ማለት ነው እና ሩታ ጋር መጥቶ ይሄ የሚያወራው ነገር የሚዘላብደው ነገር ዝም በሉት። ጠጥቶ ነው መሰለኝ ሩታ ጋር የሚመጣው ከራሱ ጋር አይደለም። እውነት ለመናገር ደግሞ ምንጭርጭር ብዬ ነው የመጣሁት፣ በቃ በዚህ ሰሞኑን በጣም እያናደዱኝ ስለሆነ እኔ ራሴንም አልጠብቅም። እያየዋቸው አላወራምም ምንም በቃ አውርታቸው አውርታቸው አውርታቸው መፍትሄ ሳይኖረው ሲቀር ብስጭት ታተሉ። እያየዋቸው ሁሉም ነገር እያየው ነው። ማታም ሩታ ቤት የተለቀቀውን አይቻለሁ። ትናንት የአብርሽ ቤት የተለቀቀውን አይቻለሁ። ቡራና ሀይም የሚለቁትን አይቻለሁ። ማለት በቃ እየተበሳጨው ራሴን እየጣልኩኝ መጣሁኝ ሆን ለመናገር ማለት ነው። እና ከምዳምቤ ስራ ጋር በቃ ዝም ብዬ እየተከታተልኳቸው። ለማንኛውም ግን የት ጠፋሽ? ምንድን ነው? በሁለቱም በሁለቱም ቡድን ምንም እያልሽ አይደለም። አሬ የሆነ ነገር በይ። አንቺ እኮ ስታወሪ የልብ ልባችንን ነው የምትነግሪልን። ለምንድን የጠፋሽብን ብላችሁ ላላችሁ አለሁኝ። አልተመቸኝም ነው፣ በስራ ሁኔታ አልተመቸኝም። እንዲሁም እነሱ የሚያደርጉት ነገር ስላስጠላኝ በቃ ለራሴ ራሴን ለማረጋጋትም ጭምር ነው። ከዚህ በኋላ ግን አለሁላችሁ ማለት እፈልጋለሁ። በተረፈ ሄርሜላና አብርሽ ግን ጦፈዋል፣ ጦፈዋል ነው እያልኳችሁ ያለሁት። ብቻ ጓደኞቹ ግን በዚህን ሁኔታ እናንተ ምንም አይነት መጥፎ እርምጃ ባትወስዶ ዝም ብላችሁ ደም አይወጣበት ቦታ እሽት እሽት ብታደርጓት ነው የሚሻለው ማለት ነው። ገባችኋል? ምክንያቱም ከባድ ነው በቃ። ተረዳችኛ። ከሩታ ጋር ሆስፒታል ሄደው ልጁን አዩ ምናምን እያልኩ እንትን ሳለት ሳልጨርስ ሳልደሰት ደስታዬን ሳልጨርስ ቲክቶክ ላይ ደግሞ ሌላ ነገር አያለሁኝ። ጋይዝ ይሄ ነገር አግባብ ነው? በፍጹም አግባብ አይደለም። ምንህ ለምናገር በቃ ሰው አንድ ነገር ከፈለገ የአንዱን ነገር ዋጋ መክፈል አለበት። ሐላስ ብሩኬና ሀይሚም ደግሞ መታረቅ ከፈለገ ብሩኬ ሀይሚ የምታደርገውን ስህተት መከታተል የለበትም። ሀይሚን መረዳት ነው ያለባት ወገን እነሱ ግን እያወቁ ነገሩን ጥብም። አብርሽም ሩታ የምትጠላውን ነገር ሆን ብሎ ያደርጋል። ብሩኬም ደግሞ ሀይሚን ላለመረዳት ሆን ብሎ ያደርጋል። ይሄ ነገር እ እንዴት ታዩታላችሁ? እኔ በቃ ለዛ ነው ዝም። ደግሞ በውስጥ ብዙ መረጃዎች እየደረሱኝ ነው። ቤተሰብ የምሬ ነው የምላችሁ። ግን አይቶ ባላ የዝም መትሉት ነገር አለ አይደል? መናገር ፈልጋችሁ መናገር ያቃታችሁ ነገር። ለዛ ነው ዝም ብዬ ጠፋሁት። አንድም ስላልተመቸኝ ነው። ሁለቱም ደግሞ እኔ ታውቃላችሁ፣ በማይመቸኝ ሁኔታ ውስጥ ራሱ ሆኜ እመጣላቸዋለሁ። በዚ ግን በዚህ ሰሞን የሚሰሩት ነገር በጣም የወረደ ስራ ስለሆነ ራሴን ከንግግርም ቁጥቤ ዝም ብዬ እየተከታተልኳቸው ነበር። አሁን ግን ይገረፋሉ። ደህና አድርጌ ነው የምገርፋቸው። ምክንያቱም ከብራቤ ስለሆኑ ከላስ። ሆ ጉድ እኮ ነው እናንተ። እንደው ምን ይሻል እንደው ምን ይሻል ይሄ አብርሽማ አስሮ አስሮ በርሜል ጊዮርጊስ ነበር መውሰድ። አብረሽ ላይማ የተጠናወተው መንፈስ ነው ያለው። እውነት ለመናገር ሄድሚላ ደግሞ የሴት መንፈስ ነው ያለባት። ቂጧን ውንቅ ውንቅ ውንቅ ውንቅ ውንቅ የምታደርግ መንፈስ ነው ያለችባት። ብቻ ሁላቸውም መንፈስ አለባቸው። ይጠመቁልን ነው የሚለው። በቃ ቤታቸውን ስትገቡ እናንተ ማለት ነው፣ በስማአም ብላችሁ ግቡ። በስማአም ሙስሊሞች ደግሞ አውዝ ቢላ ምን ሽጣን ረጅም ብላችሁ ግቡ ማለት ነው። እና አትናደዱ፣ እንደኔ በሽተኛ ነው የምትሆኑት በነሱ የተነሳ። የሚያደርጉትን ነገር አይታችሁ በኮሜንት ኮሜንት ሀሳባችሁን መስጠት ከዛ ውጭ አትበሳጩ ማለት ነው። ምንም እነሱ እኮ ቢጣሉ ካሜራ ደቅ ነው የሚጣሉት። ብር ስለሚያገኙ ነው፣ የተጣሉትን ነገር ወደ ህዝብ እንትን የሚሉት ብር ስለሆነ ነው። ገባችሁ? በዚህ መሀል ደግሞ የመዳም ቅመሚት ሳትተኝ በእነሱ ምክንያት እንደ እኔ ጨጓራሽ ተገልቦ ሳትተኝ ብታድሪ ነገ ሞል ወላይ ያቀትሻል። ስለዚህ ራስሽን ጠብቂ ሀቢብቲ። ይህንኑ ምላችሁ ነገ በተረፈ በአዲስ ነገር እመጣላችኋለሁኝ። ይቅርታ ተንጨዋርሬ ስለመጣው እንግዲህ የሰው ቤት ያለ